ምንድን ነው እንዴ? ደህና ነኝ ይመስገን፣ ይመስገን፣ ይመስገን። አሁን በርትቻለሁ። ምግብ ትንሽ ምግብ ነው የሚያጥረኝ። እንግዲህ የእናንተን ርብርብ ይፈልጋል።

ናት ሰላም እያለቻችሁ ነው። ቤተሰብ አይዟችሁ፣ እሷን እንወስዳታለሁ። ኛናት ፍሬንዶች በቃ አለ ማሚዬ፣ እንደምናችሁ። ገና እኔ ብቻ አሳያችኋለሁ። እኔ አስደስታቸዋለሁ። አሸንፌ ሀና ነገር አደራ ተማመን ተማመን ነው ታታ፣ እያደረጋችሁ ነው። በጣም ማስደስታችሁ ታታ፣ ስለ እንወዳችኋለን። በማክበር በአማች ላይ ልትደፊ ነበር። አማች ላይ እውነታችሁ ው። አነ አሁን አስተካክዬ ተመችቶሻል። የተከፋችሁትን እኔ ደግሞ አስደስታለሁ። ማማች ደግሞ እኮ ካራክተሯ ናት። እኔ በጣም መልካም ሰው ነኝ። ሰላም እያለሽ ትመጣለሽ። ትመጣ አስገባታለሁ። አሁን ምን ያደርጋል መስፈን እንደው ወይዘሮ አስቴር ባትኖር ኖሮ እስካሁን አይቀመጥም። እኔ እኮ እየታገልኩ ነው። ማስቀምጠ ያለ ማስታርቄ ነው። ከናትነት ውጭ ባስሪ ደስ ይለኛል። እንዴ ነኝ እንዴ ነኝ ማለት ነው። አይ ሲሪየስሊ ማለት ያንቺ መክሊትሽ ያ ነው። አሁን ሌላ ገጸ ባህሪ ልቅ ብትይ እኔ እ ሰው ላይም ያለው ኢንተረስት ምናምን አንዴ ተቀርጸሻል፣ ማህበረሰቡ ጋር ገብቶሻል። ከዛ ማህበረሰብ አውጥቼ ደግሞ ሌላ ይሆናሉ ማለት የሚመጣልሽ አይመስለኝ። ሙዱ ራሱ እንዱ ሳስቡ እና ይከብዳል። እንደተባለው አጓጊ ሆኖ እንደቀጠለ አጓጊ ሆኖ ማለቅ ወይም ደግሞ ፍጻሜ ያማረ ነገር ቢሆን መልካም ነው እላለሁኝ። እንደተባለው እንግዲህ የሃኒን ልጅነት እችኛዋ ሳትመጣ በፊት አንቺ ውስጥሽ ራሱ ይቀበል ነበር። ለምንድን ነው አጠገቤ ያለሽ ምትመስኝ ልጅ ያለሽ ፎቶ ይዘሽ እንደገና ደግሞ በቃ ነይ ልቀፍሽ ነይ እንዲ ምናምን የምትያን ነገር ነበር። የዛኔ ደመ ነፍስሽ ነግሮሻል፣ እና እች እርግብ ይሏትሽ ከመጣች ግን ሁሉን ነገር ረስተሽዋል። እናት መሆን የመጣውን ነገር ሁላ መቀበል ብቻ ይመስለኛል። የሆነ ነገር ሲመጣ እንዲህ ነገር ምንድን ነው? ምናልባት አና እዚህ ጋር ጊዜ አግኝታላት አላት ነግረኝ ትችላለች። ይሄ ያና የዋነትና ያ እና እውነት የሆነ ነገር ደግሞ በጣም ተጋኗል። እኔ እንጃ በዚህ ልክ ሰው ይኖራል ብዬ አላስብም፣ ግን በጣም የሚወደድ ነው ያላት እንትን የተሰጣትም ገጸ ባህሪ ለየት ያለ ነው ብዬ ነው ማስበው። እንደተባለው ከአንቺ ውጪ ሙሉ ፋሚሊ ተቀብሏል። ሰላምዬ ዬ መጀመሪያ ላይ አስቸጋሪ ባህሪ ነበራት። አሁን ላይ በጣም ደስ የሚልና የሚወደድ ነገሮችን ቆም ብላ መታይ የምትገነዘብ ምናምን አይነት ነው የሆነችው። ና በጣም እንደምታያት ከሆነ እስከ ክፍል አርባ ምናምን በቃ በጣም ተሰምናት ነበረች። በየሰዓቱ የምታለቅሰ ድምፅ እናት ነበረች። እና ሀናንም ስታይ በቃ ልጅ ትመስለኛለች ምናምን ተ ዛም በፍለጋ ላይ ነበረች እና በቃ ያ ተፈጥሯዊ ነው ገብቶሻል። እየፈለገች ነበር ልጇን እዛ ሰዓት በፍለጋ ላይ ስላለች ከእሷ ጋር ወንዴት ታመሳስል ነበር በቃ ልቧ በቃ እንትን ነበር። አሁን ላይ ግን ልጇን በማስረጃ በይሄ ሁሉ ማስረጃ ስለ ታብሉ ፎቶ ምናምን፣ ስለዚህ ይሄ ሁሉ ማስረጃ እያለች ሌላ ሰው ፍለጋ መቼ ትሄዳለች የሚል ግምቴ በዛ የተነሳ ነው። ማለት አሁን ሰው እንደራሱ ራሱ እይታው ልክ ነው። አሁን የተረገበት እኔ አሁን ከአሁነ ከሰጠችው አስተያየት ማለት በጣም መታሰብ አለበት ብዬ የማስበው ነገር ምንድን ነው? ከእናቶች ከልጆች ጋር ሆነው ያዩታል። ትልቅ ትልቅ ትልቅ መልዕክት ነው ያስተላልፈችው። እዚህ ጋር ልጃችን ሌላ ሃና፣ ይችኛው ሃናማ አስቸገረችው። ይለባት ስራ እየሰራን የእውነት ስራ እየሰራን ስራ እየተሰራን ምን ከስንት ዓመት አንድ ጊዜ ከደስ የሚመጣ ሰው እያስገባችሁ ስራ እየሰራን ለምንድን ነው? ቆይ ስራ ምንድነው? ስራ እንስራ። ስራ እየሰራ ታምቹ፣ ዳንዮ ለኔ አንተ ነው ቃል። ለምን በቃ ደሞ ብሩን ላክሉኝ። ምንድነው ሚስጥራ ታውጣ እኔ፣ አ እንዴት ነሽ? ደህና ነሽ? ስፈልግሽ ነበረ። አ በጣም ነው መወድሽ ከስምስ ጀምሮ በቃ ደስ ትይኛለሽ አደረገኝ። ሄሎ ሃኒዬ፣ ልምድ ያላቸው ሰዎች እንኳን ሊሰሩት የማይችል የማይችል ገጸ ባህሪ ነው ሳላደንቅ አላልፍም። ይሄንን ለአንቺም ለማንም ቅድም እያወራሁ ነው ግን። እዛ ጋር ማሳየውን የምታሳዩን ካራክተር ወደ ገሃዱ አለም ለማምጣት ይከብዳል፣ ግን ከዛ ባለፈ ገና ታዳጊነሽ ጀማሪነሽ በብዙ ስራ እንጠብቅሻለን። ይሄ በአጭር የሚቀሩ አርቲስቶች እንዳትሆኝ፣ አንድ ሁለተኛ፣ እንደ ድራማው የሆነ ላይፍ ኑሪ ያልኩ አደለም። ላይፍሽን በመጠኑ በጣም ይተለቀቀ ምን ያለ ሲሆን የሚወድሽ ማህበረሰብ እንደዛው ይተፋሻል። ግልጽ እንነጋገር ከተባለ ማለት ነው እኛ ኢትዮጵያኖች በጣም ከባዶች፣ እንደምንወደውሉ ሁሉ ስንጣላም በአንዴ ነው። እና አንቺን በብዙ ስራ እንፈልጋለን። ባሪያችሁ ከነ ሁሉ ነገራችሁ ለወደፊት ትክክለኛ የነማሚን የአያታችሁን ቦታ ትተካላችሁ። እነሱ ያው በብዙ ነገሮች በጥሩ ነገሮች እያሳደሩ በብዙ የእነሱን አርያ ተከትላችሁ አሁን አያታችሁ ብዙ ነገሮች በፊልሙ በኖርማልም በህይወታም ብዙ ነገር የምታስተምራችሁ ነገር ይኖራል። የምታስተምረን ለእኛ የቁ ፊልም ብቻም አይደለም በገያዱ አለም የሚኖረው ነው እየተሰራ ያለው ነው እያየነ ኬትም አይመጣም። ፊልም እኮ የእኛን ባህሪ፣ የእኛን ክፋት፣ የእኛን ደግነት ነው እዚህ ጋር እየተሰራ ያለው። እኛ ደግሞ በዚህ ነው መማር ያለብን። እናንተ ደግሞ ለእኛ ስታስተምሩን ደግሞ የግድ ፊልሙን ባህሪ ተላብሳችሁ መቼም በአለም ላይ ለመኖር ከባድ ነው። አሁን ደግነቷን በመጠኑ ምናልባት እኮ ከገጸ ባህሪ ስትወጣ ደግ ላጡን ትችላለች። ምንኛ ዋናው እዚ ጋር ደግነትን መማር ነው ምንፈልገው። የሰላምዬን አስተዋይነቷን፣ ያንቺን ደግሞ ችኩልነቷን፣ የማሚን ደግሞ የምታገናዝበው እንዳያት የምታገናዝበው ነገር ነው ምንማረው እና እኔ በማየው ነገር በግሌ በጣም ደስተኛ ነኝ። ምንም ነገር ይሁን የሚለቀቅበትን ነገር ነው የምፈልግ። ምክንያቱም አንደኛ እናንተ የምትሰሩበት ነገር ደስ ይላል፣ እናንተንም ማበረታታት አለብን። ምክንያቱም የፊልሙትን እያደገ ነው የመሄድ እንግዲህ ለእናንተ አነግራችሁነት ጥሩ ነው ጥሩ እንደዚህ ምናምን። ስለዚህ በእያንዳንዱ ህይወታችሁን ጥንቃቄ የሆንላበት ለህዝቡ የሚያስተምር ነገር ቢሆን ማን ቢሆን ያው ምንናገረው ነው ምንኖረው። ሰው ምንናገረው ምናደርገው ነው ከዛ ተነስቶ የሚሰጥና እንደነማን አሁን በቃ ነው የምትኖር፣ ስራዋን ነው የምትሰራው በቃ።